በጣም ይከብዳል። በጣም እጅግ በጣም ብቻ ቢቀር ይሻላል። ይህ እንባ ችግር ያረገዘው፣ መገፋት ያቆረቆዘው የእናት እንባ ነው። ወይዘሮ በየነች አስፋው የህይወት ሩጫ ያዛላቸው ውጣውረድ ያጎበጣቸው የዕድሜ ባለጸጋ ናቸው። ነገር ግን የኔ በሚሉት ምርኩዝ በመደገፊያቸው፣ የግሌ ባሉት ድጋፍ በመንተራሻቸው ወቅት ላይ ቢሆኑም ከራሳቸው ማረፊያ ይልቅ የነገ የልጃቸውን እጣ ፈንታ አሻግረው የሚማትሩ ብርቱናት ናቸው። ከዳውን ሲንድሮም ጋር የተወለደ ልጅ ያላቸው ወይዘሮ በየነች የልጃቸውን ነገ ለማስተካከል የረገጡት ደጅ ያንኳኩት በር ሁሉ ሲዘጋባቸው ዘመናትን አልፎ ትምህርት ቤት ይዘች ስትሄጂ፣ ፊት ይነሱሻል። እንደገና አይቀበብኝም እኛ ይላሉ። የትነ ሰሜን መዘጋጃ ቤት ድረስ ይዘይቻለሁ፣ እጁን እንደዚህ እየጎተትኩ ከዛ ተመልሼ ደግሞ ሌላ ቦታ ሰው አይገባም ይሉኛል፣ ሊከለክሉኛል። ከዛ በጣም አለቅስና ወዴት ይደርስ ሲሆን ከመጨረሻው ወዴት ይሆን ብዬ አስብ ነበረ። የት አረገዋለው? ማን ይቀበለኛል? የተሳርገው ነው የምኖረው። እኔ ስሞት የት ይቀመጣል። እንኳን እንደዚ አይነት ሰው ጤነኛ ዘመድ አይቀበልሽም። የት ዳረገዋሉ ብዬ ያስባሉ። ልክ እንደ ወይዘሮ በየነች ሁሉ አይናቸው የእፎይታ ማረፊያን የምትማትር በልጆቻቸው የፈገግታ መነጽር ደስታቸውን የሚፈልጉ በርካቶች ናቸው። እነርሱ የልጆቻቸውን ነገ ለማስተካከል ድካምን ፊት ነስተው አለበገሪነትን አንግበው ያሻግራል ያሉትን ድልድይ ሁሉ ሲሞክሩ ቆይተዋል። የሷ የልጅነት ጊዜ ከባድ ጊዜ ነበር። ህመም ማብራት ነበር። ከዛ በተጨማሪ ደግሞ ትምህርት ቤት ያለማግኘት ችግር ነበረባት። ትምህርት ቤቶች እሷን ለማስገባት ስንሄድ አንቀበልም ብለው ከአንድም ሶስት አራት ትምህርት ቤቶች መልሰው እኛ ቃሉ እና አንዷን አንዷን የገባችበት ትምህርት ቤት እንዴት ነው የገባችው? እኔ ኃላፊነቱን ወስጄ ምንም አይነት ልጆች ላይ ጉዳት አታደርስም ካደረሰች የተመዘገበችበትን እንትን አልጠይቅም ምናምን ብዬ አይቼ ነው መቀበላት ብላይ ነው እንትን የተቀበለች። ዛሬ ታሪክ እራሱን አድሷል። ሐዘን ያቆረቆዘው የእናትን ባል ይታበዝ እፎይታ ያጣች ነፍስ ከሰገበ አለት ገባ። ግድ ሆኗል። ታዳጊዎቹ ይቻላል ህሳቤን አንግቦ በዲቦራ ፋውንዴሽን እየተሰጣቸው የሚገኘው ሙያዊና የህይወት ክህሎት ስልጠና ወደ ስራው አለም በመግባት የራሳቸውን ገቢ እንዲያገኙ አስችሏቸዋል። በአጋጣሚ እግዚአብሔር ይመስገን ዲቦራ ፋውንዴሽንን ሰማሁኝና ሄጄ ከእነርሱ ጋር ኮንታክት አደረግኩ እነሱም ደግሞ ጥሩ ተስፋ ሰጥተውኝ ነው ወደ ቤቴ የመጣሁት። ስልክ ቁጥር ምናምን ተቀብለውኝ ከዛ በኋላ ደወሉልኝ፣ ስልጠና ሊሰጣቸው እንደሆነ 18 ዓመት የሞላቸው ልጆች ስልጠና ወሰደች። ከዛ በኋላ ደግሞ ይሄ የስራ እድል ተከፈተላቸው። ያው እቤት ትቀራለች እንደ ኩዮቻ ወጥታ ትሰራለች ብዬ አላም ግን፣ እግዚአብሔር ይመስገን ይሄንን ድርጅት እግዚአብሔር ስለሰጠን እግዚአብሔርን አመሰግናለሁ። እንዲሁም ብዙ ነገር ነው ለወላጅ ያቀለሉት። እንደሚችሉ እንደሚሰሩ አይተናል ማለት ነው። ለብሳ ስራ ብላ ደሞዝ አግኝታ በጣም ደስተኛ ነን። ሁሉም ቤተሰብም እሷም ደስተኛ ነች። ዝውል አምሬ ታደሳል፣ ይዝናናል። ከተለያዩ ሶጋ አገናኛለው። አሁንም ብሰለሞ ጠሬ በጣም ደስ ብሎኛል። እንኳን የሱ አይምሮ ይሄን ደስ ብሎ ነው የምውለው። በጣም ተደስቼ ነው የምውለው። ስራ እንዳለ ሰው ቅብለን እሱን ይዤ ስመጣ ደስ ይለኛል። በጣም ተበፊቱ አሁን በጣም በጣም ደስ የሚል ነው እና በጣም የከበደኝ ሁሉ ቀሎኛል። በዲቦራ ፋውንዴሽን ለታዳጊዎች እየተሰጣቸው የሚገኘው ሙያዊ ስልጠና ስለ ዳውን ሲንድረም በማህበረሰብ ውስጥ በነበረው የግንዛቤ ማነዝ በር ተዘግቶባቸው የቆዩ ታዳጊዎች የአይችሉም ግንብን የደረመሰ ይኋሊት ያሰራቸውን አስተሳሰብ እየሰበረ ሆኗል። ልጆቹ በጣም ጎበዞች ናቸው። ፋስት ናቸው እና ከምልሽ በላይ ማለት ትህትን ናቸው። ሌላ ጋሁን ወጥተሽ እንስተናገዳለን አይደል? እና አሁን እዚህ ስትመጪ በጣም ታዛዦች ናቸው። ማለት ፈገግታቸው ራሱ ይገፋፋሻል ሁሉ እንድትመጪ ጨዋታቸው እና እኛ ቡና ምናምን ውሃ ልንገዛ ነው የምንመጣው። በጣም ጎበዞች ናቸው። እንደውም እስካሁን እንደዚህ አይነት ነገር እነሱ ወላጆች ራሱ ፎይታ ነው የሚሰማቸው። ጎበዝ ልጆች ናቸው። ለእኔ ልዩ ናቸው። መናገር የምችለው ነገር ቢኖር መስራት ይችላሉ ብዙ ህብረተሰብ በእኛ ምክንያት ወጥቷል። መጥቶም ያለቀሰ በተሰብም አለ። እንደዚህም አለ እንዴ ብሎ ያው እኛን ሲያዩ እነሱን ሲያዩ ሰፖርት ሆኖ ደስተኛ ሆኖ ለማውጣት ያን ልጅ ከቤት መቶ እዚህ ድረስ መቶ ያነጋገረ ልጅ አለ። ዲቦራ ፋውንዴሽን አሁን ከኬጂ ጀምሮ እስከ ቮኬሽናል ወይም የሙያ ስልጠና የምንለው ድረስ ነው የሚሰራው። በዚህ የሙያ ስልጠና ውስጥ ከ18 ዓመት እድሜያቸው ከ18 ዓመት እስከ 30 ዓመት ድረስ ያሉ ልጆችን ተቀብለን ነው የምናሰለጥ ነው ማለት ነው። ምንድነው ስልጠናው ዋናው አላማው እነዚህ ልጆች ራሳቸውን ችለው ቤተሰቦቻቸውን ችለው አገርን የመጥቀም አቅም አላቸው በሚል ነው የተነሳ ነው። ብዙ አይነት ስልጠናዎችን እንሰጣለን። ለምሳሌ የአትክልት ስራዎችን፣ አትክልትን ተንከባክበው የራሳቸውንም ኢንካም ማምጣት የሚችሉበትን መልኩ፣ የሻማ ስራን ስልጠና እንሰራቸዋለን እንሰጣቸዋለን፣ የእደ ጥበብ ስራ፣ ሹራብ ስራዎች፣ ስካርፍ፣ ኮፍያ፣ እንደዚህ አይነት የመሳሰሉ ስራዎችን እንዲሰለጥኑ የምናደርግበትም አለ ማለት ነው። ሌላው ደግሞ ዋናውና ወሳኙ ነገር ለነዚህ ልጆች ያስፈልጋል ብለን የምንሰጣቸው ስልጠና ላይፍ ስኪል የሚባል ስልጠና አለ። ያ ማለት ምንድነው? ዴይ ቱ ዴይ አክቲቪቲያቸው ምን ይመስላል? እንዴት ነው? አሁን ቤተሰብ አጠገባቸው ባይሆን ራሳቸውን እንዴት ማኔጅ ማድረግ ይችላሉ? ባንክ ሄደው እንዴት ብር መቀበል ይችላሉ? ትራንስፖርት እንዴት መጠቀም ይችላሉ? የሚሉትን ነገሮች፣ በተጨማሪም ከነዚህ ኮርሶች በተጨማሪ እንሰጣቸዋለን ማለት ነው።